የተሰቀለውን ለማስመረቅ በዚህ ስለተገኛችሁ እግዚአብሔር ይባርካችሁ። ዛሬ ሰለብሬት የምናደርገው ጳውሎስ ፈቃዱን አይደለም፣ ወይም የእርሱን ትጋት ወቸው ጉድ ፓ ለማለት አይደለም። እዚህ ያለነው የእግዚአብሔርን ጸጋ ለማደላነቅ ነው። የምሬን ነው ምላችሁ። የደከመው የእግዚአብሔር ጸጋ ነው፣ የሰራው የእግዚአብሔር ጸጋ ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 እንደዚህ ይላል ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔም የተሰጠኝ ጸጋው ከንቱ አልነበረም። ከሁላችሁ ይልቅ ግን ደከምኩኝ፣ ነገር ግን ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም ይላል። ፖል በጻፈው በዚህ መጽሐፍ ተጠቅሞ ስለ ክርስቶስ ሊያስተምረንና በውስጣችን ያለውን የጌታን ፍቅር ሊያደማምቅ የወደደውን ጌታችን መንፈስ ቅዱስን ልናመሰግነው ነው በዚህ ስፍራ ያለ ነው። ይህ መጽሐፍ መሰረታዊ ዶክትሪን ወይም ለእምነታችን ዋና ዋና የሆኑ ስነ መለኮታዊ እውነታዎችን በዝርዝርና በጥልቀት ማስረዳት ብቻ አይደለም። ይህንን ያደርጋል። ነገር ግን አንዳንድ ወሳኝ ጥያቄዎቻችንን፣ ቅድም ወንድሜ ጆን እንዳነሳው ሊያስረዳን፣ የክርስቶስ ኢየሱስ የሞት የዓለም ኃጢአት ስርየት እንዴት እንደሆነ ሊነግረን፣ ክርስቶስን በሞቱና በትንሣኤው ለእኛ ለክርስቲያኖች ምንን እንዳስገኘ እንዲሁም ደግሞ ክርስቶስን ማመን ምን ማለት እንደሆነ ምን ማለት እንዳልሆነም ሊያስረዳን በ19 ምዕራፎች የተጻፈ ጽሁፍ ነው። ይህንን ሲያደርግ ወደ አምልኮ ይመራናል። ይህንን ሲያደርግ ወደ መደነቅ ይመራናል። ደግሞም በመጀመሪያው ክፍለ ዘመን በሮማ አገዛዝ ስልት መሰረት የወንጀለኛ አቀጣጥ ምን እንደሚመስል እንደዚሁም የክርስቶስ ወደ መስቀል ጉዞ አይሁዳዊው ዳራ ምን እንደሆነ ያትትልናል። የጌታ ሞት ከስላሴያዊ አስተምሮ አንጻር ምን ፋይዳ እንዳለው ለመረዳት በማይከብዱ የአማርኛ ቃላት ፖል ይተርክልናል። ጽድቅና ቅድስና፣ ፍርድ፣ ቅጣትና ኩነኔ የመሳሰሉ የፍትህ ቃላትን መጽሐፍ ቅዱሳዊ አንድምታ ከነ ታሪካዊና ባህላዊ አውዳቸው ያቀርብልናል። እንደ ኢየሱስ በመስቀል ላይ በእግዚአብሔር ተትቷልን እና ጌታ ኢየሱስ ወደ ሲኦል ወርዷልን የመሳሰሉ ወሳኝ ጥያቄዎቻችንንም በመመለስ ባለ ብዙ ገጽታ ያለውን የእግዚአብሔርን ጥበብ ለመረዳት ፖል ብዙ ለፍቷል። ነገር ግን ጳውሎስ ሳይሆን ጸጋው። ልክ እንደ ስብከቱ ፖል በዚህ መጽሐፍ ፈጣንና ቀሊል ሲምፕሊስቲክ የሆኑ መልሶችን በማቅረብ ፋንታም ጥልቀት ያላቸውን ሀሳቦች ከስር መሰረታቸው ለማስረዳት ይሞክራል። እግዚአብሔር ፖልን በአስራዎቹ መጨረሻ በአስራዎቹ እድሜው መጨረሻ ጀምሮ ለዚህ ስራ እንዳዘጋጀው ይህንን በሚገባ አረጋለሁ። ድሮ ድሮ የኤሌክትሪክ ዳቦ መጋገሪያ ወይም ኦቭን ባልነበረበት ዘመን እናቶቻችን ዳቦ የሚጋግሩት በገበር ምጣድ ነበር። የሀበሻ ዳቦ፣ ድፎ ዳቦ ይህንን ሲያደርጉ አስታውሳለሁ። እኛም ቤት ነበረ። ከምጣዱ ስር እንጨት ይደረግና እሳት እንዲነድ ይደረጋል። ደግሞ በዳቦ ላይ ዳቦ ከላይ እንዲበስል ከስር ብቻ ሳይሆን በአክንባሎ ላይ እንጨት ይደረግና ተያይዞ እሳቱ ይቀጣጠላል። ከስርም ከላይም እሳት ይነዳል ማለት ነው። ሂደቱ ሲያበቃ በኮባ የተሸፈነው ዳቦ በባለሙያ እጅ በጥሩ ሁኔታ በደንብ የበሰለና በሚገባ የነፋ ቆንጆ ድፎ ዳቦ ሆኖ ይወጣል። እግዚአብሔር በቡሪኪዳን ሕዝቡ ኤፍሬም ያልተገላበጠ ቂጣ ነው ሲል በሆሴ 7 ቁጥር 8 ላይ ይወቅሳል። ፖል ይህንን መጽሐፍ ሲጽፍ ያልበሰለ ድፎ ዳቦ ወይም ያልተገላበጠ ቂጣ እርሱ ራሱ እንዳይሆን የሚጽፈውም ጽሑፍ ያልበሰለ ለመበላት ያልደረሰ ተበልቶም ደግሞ ጥቅም የማይሰጥ እንዳይሆን እግዚአብሔር ፈቅዶና ለባሪያው ለፖል ካለው ፍቅር የተነሳ ለስራውን ደግሞ ግድ ስለሚለው ስራውንም የጀመረው ከፍጻሜ ያደረሰው እርሱ ራሱ ስለሆነ ይህ መጽሐፍ በተጻፈበት ወቅት ሁሉ ከስር እሳት ከላይም ሌላ እሳት እንዲነድ እግዚአብሔር አድርጓል። በገበር ምጣድ የሚጋገር ዳቦ እንዲበስል ከላይ እሳት እንደሚያስፈልገው ሁሉ ይህ በእጃችሁ የያዛችሁት መጽሐፍ እንዲበስል ከላይ እሳት የመጣው በፖል የእግዚአብሔር ቃል ቁፋሮ ነው። ግን በእሱ ብቻ አይደለም። ይህን መጽሐፍት ለመጻፍ ባለፉት አራት ዓመታትና ከዛም በላይ በጥንት አባቶች በተለያዩ ዘመን የእምነት አርበኞች፣ የቃሉ ተንታኞች፣ ተመራማሪዎች እና የመጽሐፍ ቅዱስ ሊቆች የተጻፉ በመቶዎች የሚቆጠሩ መጽሐፍትን እንዳነበበ እኔ ምስክር ነኝ። እነኝንም እግዚአብሔር ተጠቅሟል። በብዙ እንባና ጸሎት እንዳለፈ እንዲሁም በብዙ የእግዚአብሔር ቃል ቁፋሮ እና ከሌሎች ወገኖች ጋር በተደረጉ የሰዓታት ውይይቶች ጆን ለዚህ እንግዲህ ብዙ ጸጋ በዝቶለት ተካፍሏል ለሰዓታት በቆዩ ውይይቶች ከአንዳንዶች ጋር ደግሞ ክርክሮች እንዳለፈ እኔ ምስክር ነኝ። የክርክሩ ሰለባ የሆናችሁ አንዳንዶች እዚህ ትኖራላችሁ። መንፈሳዊ ነገርን መረዳት ተረድቶም ደግሞ ለሌሎች ማስተማር ከምጥ የማይተናነስ ብርቱ ነገር ነው። እሳትን የሚፈልግ ተጋድሎ ነው። ጌታችን ኢየሱስ ክርስቶስ ያደረገልንን እንድንረዳ የተከፈለልንንም ዋጋ በጥልቀት እንድንገነዘብ የተወደድንበትን ፍቅር ስፋት ምን እንደሆነ እንድናስተውል ፖል በእርግጥም ብዙ ደክሟል። ነገር ግን ከእርሱ ጋር ያለው የእግዚአብሔር ጸጋ ነው እንጂ እርሱ አይደለም። መጽሐፉ ዶክትሪን ወይም መሰረታዊ አስተምህሮ ብቻ አይደለም። ወደ አምልኮ ይመራል። የአስተምህሮ ስህተቶችንም ለመታነጽ በሚያነሳሳ መልኩ የሚያቀና ስራ ነው። ስለዚህ ግራ ከማጋባት ይልቅ አምልኮን ይጋብዛል። በእውቀት ከማስታበይ ከማስታበይ ይልቅ መስቀላችንን ተሸክመን ለመከተል መጠራታችንን ያስታውሳል። በዚህም ወደ ጸጋው ባለቤት ወደ እግዚአብሔር ታማኝ ሆኜ እንድከተልህ በብርቱ ፈልጊያለሁ እና እርዳኝ እያለን ቁርጠን እንድንነሳሳ ያደርገናል። ለዚህ ምሳሌ የሚሆን ሁለት ቦታዎች አነባለሁ። ደሬ ገይቃይን አላሳልፍም፣ ጌታ ይረጋኛል፣ በገጽ ሶስት መቶ ስልሳ አምስት ላይ በዚህ ላይ እንግዲህ የእግዚአብሔር ፍቅር የተገለጠው በመስቀሉ መሆኑን ከዚህ መረዳት እንችላለን። ፍቅር ምንድን ነው? እንዴትስ እናውቀዋለን? ስለ ፍቅር በማንበብ ስለ ፍቅር ሲተረክ በመስማት የስነ ልቦና ወይም የማህበራዊ ጥናት ባለሙያዎች የሚሰጡንን ትንታኔ በሚሰጡን ትንታኔ መጽሐፍ ቅዱስ ለዚህ ግልጽ መልስ አለው። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 16፣ ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። አንደኛ ዮሐንስ ምዕራፍ 4 ቁጥር 10። ስለዚህ ፍቅርን ያወቅነው በክርስቶስ መስቀል ነው። ይህም እግዚአብሔርን ይገልጣል። እግዚአብሔር የሚገኘው የክርስቶስ መስቀል ዘንድ ነውና። የእግዚአብሔር ፍቅር በአካል ሲገለጥ ለማየት ኢየሱስን መመልከት ነው። ፍቅር በኢየሱስ ግዘፍ ነስቶ መጣ። የሚዳሰስ የሚታይ፣ የሚጨበጥ አካል ሆኖ ተገለጠ። እግዚአብሔር ፍቅር ነው፣ ይህም በመስቀሉ ተገልጧል። እንዲሁም ገጽ 374ን አነባለሁ። የክርስቶስ መስቀል ለአማኞች የሚናገረው የተለያየ መልእክት አለው። ጌታ ኢየሱስ ኃጢአታችንን እንደተሸከመ በአንድ ጎኑ ሲያበስር፣ በሌላ ጎኑ ደግሞ እርሱ ስለ ጽድቅ የተቀበለውን መከራ እንድንጋራ ይጋብዘናል። በአንድ በኩል መስቀሉ በእግዚአብሔር ዘንድ ያለንን ዋጋ ያሳየናል። የእግዚአብሔር ልጅ ሞቷልና ዋጋችን ያን ያህል ትልቅ ነው። አይረቤዎችና አይጠቅሜዎች ወይም ምናምንቴዎች አይደለንም የከበርንና ዋጋ ያለን ነን። በዚያው ልክ ደግሞ መስቀሉ ራሳችንን እንድንክድ ያነቃናል። ራሳችንን ማስቀደምን፣ ለራሳችን ክብርና ጥቅም መኖርን፣ እግዚአብሔር የማይከብርበትን ነገር ማድረግ መተው፣ በአጠቃላይም ለራሳችን መሞት እንዳለብን እናውቅበታለን ይላል። ይህ መጽሐፍ የተወለደው ከጥንታዊ ከጥናታዊ ምርምር ብቻ ሳይሆን ከመከራም ጭምር ነው። ዳቦ እንዲበስል ከስር እሳት መኖሩ ግድ ነውና፣ ባለፉት ሶስት ዓመታት በቤተሰባችን ሕይወት ብዙ ነገሮች አልፈዋል። የጤናና የዋስትና እንዲሁም ልዩ ልዩ ፈተናዎች አልፈዋል። የፖል አባት እህቶችና ታናሽ ወንድሙ በጤናና በተለያዩ እክሎች ያለፉበት ወቅት ነበረ። ለፖል ነገሮች አልጋ ባልጋ አልነበሩም። ከልጆቹ ጋር ማታ ማታ ከመጫወት እና እንደ ቤተሰብ በረፍት ቀናቶቹ ከኛ ጋር ጊዜ ከማሳለፍ ይልቅ ዴስኩን መምረጥ የነበረበት ወቅት እጅግ ብዙ ነው። የረፍት ቀኑ በሆነው ቅዳሜ ሳይቀር አብሮ ከኛ ጋር ፈታ ዘና ከማለት ይልቅ ከሥነ መለኮታዊ ጽሑፎች ጋር መታገል ነበረበት። የዓመት ረፍቶቹ በጽሑፍ አልፈዋል። በዚህ ረገድ በእነኝህ ልጆች የተከፈለው ዋጋ ብዙ ነው። ዳቦ እንዲበስል ከስር እሳት ያስፈልገዋልና፣ ዳሩ ግን ከእኛ ጋር ያለው የእግዚአብሔር ጸጋ እንጂ ይህንን ያስቻለን ችሎታችን፣ ውሳኔያችን፣ ፍላጎታችን አይደለም። ስለዚህ ዛሬ በእጃችሁ የያዛችሁት መጽሐፍ ልክ እንደ ባህላዊው በገበር ምጣድ እንደተጋገረ ድፎ ዳቦ እንደዛው ነው። ክርስቶስ ክርስቶስን የሚሸት ስትበሉት፣ ክርስቶስን በመደነቅና በመገረም የምታጣጥሙበት ከወጣችሁትም በኋላ የሚተወው የአፍ ላይ ቃና የበለጠ መደነቅና የበለጠ ረሃብ የሆነለት በመንፈስ ቅዱስ ኃይል ተጋግሮ በእርሱ ጸጋ የበሰለ ድንቅ ጽሑፍ ነው። እግዚአብሔር ቃል እንደገባልን በመጽሐፉ እንዲገናኛችሁ ይሄ ጸሎቴ ነው። አመሰግናል